ሰላም ጤና ይስጥልኝ፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ፍፄ በራሱ ቻናል መቷል ማለት ነው። ፍፄን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንግዲህ መቶ ሺህ ማስገባት አለብን። ይሄንን መልካም ወንድማችንን መልካም የሚሰሩ ሰዎችን ማበረታታት ግዴታችን ነው። የእውነት ነው የምላችሁ። ፍፄ ማለት እንግዲህ የሀይሚዬና የቡራዬ የልብ ጓደኛቸው ሀዘናቸውን ሳይሆን ደስታቸው የሚፈልግ ምርጥ ወንድማቸው ፍፄና ይቻለሁ። ነገር ግን ሄኖክ ምን እያሰበ ነው? ሄኖክ የሚፈልገው እነዚህ ልጆች መበጥበጥ ነው። ሄኖክ በሀይሚዬ ትቀናለህ ልበል ነው ወይስ በቡራን የምትቀናው? እኔ ሊገባኝ አልቻለም። ሲቀጥል፣ በቃ ከዚህ ነገር ውጣ ውጣ፣ በቃ ሁለቱ ብቻ ይነጋገሩ እንዴ! ሁለቱ ተነጋግረው መፍታት ይችላሉ ነው ወይስ ሁለተኛ ጥፊ አእምሮህ ነው? ሁለተኛ ትጠፍጥፍህ እንዴ? ተመታሁ፣ እኔ እኮ ወንድ ልጅ ነኝ፣ እንዴት አታከብረኝም እያልክ ነው። በነገራችን ላይ ወንድ ልጅ የሚከበረው ሰውን ሲያከብር ነው። ካልተከበረ መቼም እንደው እጃችንን አጣጥፈን እኮ ዝም አንልም። እንደ አሁን አንተ እኔን ልትመታኝ ስትመጣ፣ ወይንም በእኔ ማንነት ላይ ስትረማመድ እጅን አጣጥፍ ኔ ቁጭ ብዬ አላይህም። እንደ አቅሜ የሚችለውን ሁሉ አደርጋለሁ። ስለዚህ ሀይሚዬም አቅሟ የሚችለውን ነገር ነው ያደረገችው ነው ወይስ ጥፊው ይደገም ሄኖክ? እና እባክህን ሄኖክ ወንድማችን፣ አሁንም ቢሆን ከእነዚህ ልጆች ህይወት ብትወጣ መልካም ነው። እነሱ ነገ ጠዋት ታርቀው አንድ ላይ ይቀጥላሉ። ብቻን የምትቀረው አንተነክ እና ደግሞ ማለት ነው። ሀይሚ ያለፈ ነገር መጠየቅ የለባትም ላልከው ነገር በእርግጥ ቡራጌ ደግሞ ደጋግሞ እየተናገረ ነው። ይሄንን ነገር ደግሞ ሀይሚዬ እንደምታቅ ተናግሯል። መጠየቅ የለባትም አይባልም። የመጠየቅ መብት አላት። መብቷ ነው መጠየቅ። ቡራ ደግሞ የመመለስ ግዴታ አለበት። ገባህ? ግዴታ ነው። እኔ እንደው መጀመሪያ ላይ ሀይምዬ እንዴት ቡራዬን ተጠረጥረዋለች? አታምነውም ወይ? እምነት ከሌለ እኮ እንዴት ነው የሰው ልጅ መቀጠል የሚችለው በአብሮ እያልኩ ነበር። ምክንያቱም ፎቶ ኢዴት መስሎ ነበር። ነገር ግን ኢዴት እንዳልሆነ ራሱ ባለቤቱ ቡራ ተናግሯል። ኢዴት አይደለም፣ ነገር ግን ያለፈ ታሪክ ነው ላለፈ ነገር ደግሞ እኔ ቦታ አልሰጥም። እኔ አሁን ባለሁበት ነገር ነው መቀጠል የምፈልገው። ያንን የበፊቱን ማስታወስ አልፈልግም፣ የፈለገ ነገር ይዛ ብትመጣ ብሏል ያችኛዋ ልጅቷ። ስለዚህ እኔ አሁን ልቤም ሁሉ ነገሬም ሁሉ ነገሬን የወሰደችው ሀይሚዬ ናት ብሏል። በቃ እንዴ ይሄ ልጅ ፈትፍቶ መናገር አለበት እንዴ? ግድ በቃ ቡራ እኔ ሀይሚዬ ነኝ። ሀይሚን ከያዝኩ ጀምሮ ማንም ጋር ግንኙነት የለኝም። አሁን የሚመጡት ሰዎችን የናሷን ለመበጥበጥ ነው እያላችሁ እኮ ነው። ሀይሚ ደግሞ እዛ ጋ ያቺ ሴትዮ መታ እንዲ እንዲህ ነው ስትላት ያለውን ነገር እንግዲህ እየጠየቀች ነው። መጠየቋ ደግሞ ትክክል ነው። ቡራ ደግሞ የማስረዳት መብት አለው ግዴታውም ነው። ምክንያቱም ማለት ነው አሁን ምንድን ነው ሁለቱ ጋር እልህ አለ እልህ አለ። ነገሩ እንደዚህ አይረዝምም ነበረ ሀይሚ ስትጠይቀው መጀመሪያ ትንሽ ቁጣ ቁጣ ስትል ነበር። ከዛ በኋላ ስታሳየው እሱ ደግሞ ግንፍል ግንፍል አለ ማለት ነው። እና ያ ነገር ስላለ ሁለቱ ቢረጋጉና ቢነጋገሩ ነገሩ እስከዚህ ደረጃ አይደርስም ነበር። ይፈቱት ነበር ግን ሁለቱም ጋር ችግር አለ። ሀይሚዬ ትንሽ ያው ትናደዳለች፣ ቡራም ደግሞ ትዕግስት የለውም። የዛ ነው እንጂ ሌላ ነገር አይደለም። አሁን ደግሞ ፍፄ እንግዲህ እንደተናገረው ነገሮች ተስተካክለዋል። እኔ በጣም ደስ ብሎኛል። አሁን መስመር እየያዘ ነው ብሏል። ደስ አይልም ግን የሰው ደስታ የሚያስደስተው ሰው ፍፄ። እኔ እስኪ ፍፄን እስኪ ዳሩኝ፣ በእናታችሁ ዳሩኝ። እኔ እንደ ፍፄ አይነት ወንድ ደስ ይለኛል። ቤተሰብ እንደ እስኪ ሰብሰብ ብላችሁ እንደ ዳሩኝ። እስኪ ፍፄን ካልሆነ ነው እበልጠዋለሁ። እንደ በድሜ የስንት አመቱ ነው ግን ስንት አመቱ ነው ቤተሰብ? ልበልጠው ይችላለሁ። እድሜ ደግሞ ምን ችግር አለ? ዋናው ፍቅር ነው። እድሜ ምን ይሰራል? ምን ይሰራል? እድሜ ዋናው ፍቅር ነው አደለም እና የሆነ እርጎ የሆነ ሰው እኮን በቃ እርግት ያለ እርጎ አስባችሁታል ይሄ በቃ ለሚስቱ ያለው ክብር ለቤቱ የሆነ በቃ ተፍተፍ የሚል ወንድ አይነት ነው ፍፄ ማለት ነው ፍፄን ማግኘት ማለት መታደል ማለት ነው ቤተሰብ ለማንኛውም እስኪ ተውት የእኔን ነገር ተውት በሀሳብ ነው እሺ እና ሄኖክ ወንድማችን ያው ሀይሚዬን ይቅርታ አልጠይቅም እያለ እንግዲህ እየተንጠባረረ ነው ጠየክም አልጠየክም የራስ ጉዳይ ነው ነገር ግን ከነዚህ ልጆች ህይወት ብትወጣ መልካም ነው ብዬ አስባለሁ። ስለዚህ መጠየቅ የለባትም ያልከው ነገር እያብሰለሰለች እንደውም እየተጠራጠረች ከምትኖር መጠየቋ ጥሩ ነው። አንድ ደግሞ ሚዲያ ላይ ሳይሆን በውስጥ መናገር ነበረባት ብለሃል። የሆነ ፐርሰንት እደግፍሃለሁ አነጋገር ሶሻል ሚዲያ ላይ ሳይወጣ በውስጥ መጨረስ የሚችሉት ነገር አላው ግን ያው ካላ አደለ መውጣትም ነበረበት። ገባኋለ መጀመሪያ ላይ ስለተጀመረ ማለት ነው አንተ ጋርም የሆነ ነገር እውነት አለ። በይበልጥ ግን የሆነ ድርቅ የምትለው ነገር ወይንም ደግሞ አንድን ሰው ወክለህ አንድን ሰው መናገር ጥሩ ነው ብዬ አላስብም። ወንድማችን ሄኖክ ተረጋጋ። ምክንያቱም ጓደኝነትህን እንዳታጣ ማለት ነው አሁን ቡራዬ ባሀይሚ የመጡበትን ታውቃለህ ምን እንደሚያደርግ። ስለዚህ ጓደኛህን እንዳታጣው ሰብሰብ ብትል መልካም ነው ብዬ ነው የማስበው። ሄኖካችን ከፍፄ ተማር። እንደ ፍፄ ለማስታረቅ ሁለቱን ለማግባባት አንድ ለማድረግ ተማር ነው ምልክ። በተረፈ እንደ ቡራጌ ሁሉ ሶስት መቶ ኬ ገብቷል። እናንተ ደስ ተይን ሳልገልጽ መጀመሪያ ላይ በጣም ደስ ብሎኛል። እንግዲህ በቅርብ ቲክታክ ፎሎ ሶስት መቶ ሺህ ገብቶ ነበረ። አሁንም ደግሞ ዩትዩብ ሶስት መቶ ሺህ ገብቷል። ደስ አይልም? በጣም ደስ ይላል እና በይተሰርተሽ የደራ ልጅ በይተኩለሽ የመሪያ ልጅ ባንባርሽ፣ ውበሻለን፣ አምሮብሻለን ውበሻለን።